ሰዎች ስለአንተ የሚመስላቸው ነገር አንተ ስለ ራስህ የምታውቀውን ትክክለኛ ነገር እንዲያስቀይርህ ትጥቀም። አንተ ስለ ራስህ የምታውቀው ትክክለኛ ነገር አለ። እጭ ካልክ ደራዝ ነው፣ ከግርግሩ ከወጣህ ማለት ነው። ስለዚህ በዙሪያ ያሉ ሰዎች ስለአንተ ያላቸው ሁኔታ የመሰላቸው ነገር አውሃም መስሏቸው፣ ቢያከብሩህ መስሏቸው ነው ቢያደንቁህ መስሏቸው። አንተ ግን ስለ ራስህ ልታደርገው ነገር አለ። የእውነት ማለት ነው። የሰዎች መንሰል የመሰላቸው ነገር ያንተን እውነታ እንዳያስቀይርም አንተ እውነታው ጋር ቆይ። አንተ እንድትመጣቀው አለ። አንተ ይሄ ጌታ ይታመሰል ተውባ አድርጎ ወደ እኔ ተመለስ። ሁላችንም በህይወታችን ውስጥ ለውጥ እንፈልጋለን የተሻሉ መሆን የበለጠ ውጤታማ መሆን ለአላህ ስብሐነሁ ወተዓላ እና ለሰዎችም የቀረቡ መሆን እንፈልጋለን። ነገር ግን ብዙ ጊዜ የለውጥ ሀሳብ ከባድና የሚያስፈራ ሆኖ ይሰማናል። ከየት መጀመር እንዳለብን አናውቅም። ወይም ደግሞ ለውጡ በጣም ትልቅ መስሉ ይታየን እና እንፈራለን። ራስህን ለማንም እንዲህ ነኝ ብለህ አታብራራ። ምክንያቱም የሚወዱህ ማብራሪያህ አያስፈልጋቸውም፣ የሚጠሉህ ደግሞ አሳማኙ ማብራሪያህን ለመቀበል ጥላቻቸው አይፈቅድላቸውም። ዝም ብለህ ኑሮህን ቀጥል ከፈጣሪ ጋር ሁልጊዜ የማነሳው ታሪክ አለ። ነቢዩን ሰለዋት ዐለይሂ ሰለም ያ ሱሐባ መጥቶ ያ ረሱላህ እስልምናን ከመቀበል በፊት አንድ ትልቅ ጀሪማ ወንጀል ፈጽም ያለሁና አላህ ይምረኛሉ ያላቸው፣ ምንድነው ስድስት ሴት ልጆቼን ከነ ህይወታቸው ቀብሬ ያለሁ ነው ያላቸው ለረሱሉ ሰለላሁ ዐለይሂ ወሰለም። የመጨረሻዋ ስድስተኛዋ ልጄ የሁለት ዓመት ተኩል ልጅ ሁና ልቀብራ ተስወስዳት እናቷ ባክችን አንዲት ልጅ እንኳን ተውልኝ እያለች የለመነችኝ አይ ልገላት አይደለም ወደ ገበያ ልወስዳት ነው፣ እንደም ጥሩ ልብስ አልብሻት ብዬ ከእናቷ ተቀብያት። እናትናትና ሆዷ እያወቀ ውስጧ እየተሰማ ልጅቱን ስታቀብለኝ እያለቀሰች አደራህን ቃለህን ግን እንዳታጥፍ እያለችኝ አማና ሰጠችኝ። ያ ሁሉ ሳይከብደኝ የሁለት ዓመት ከስድስት ወር ልጅን ጉድጓድ ቀፍሬ አፈር ጫንኩባት። አፈር ልጭንባት ክንስል ያቺ የሁለት ዓመት ተኩል ህፃን ልጅ ተናገረች ያ

እንዴት ነው ዝነት ያጣው? አላህ Subhanahu Wa Ta'ala በቅዱስ ቁርአኑ ላይ እንዲህ ይላል፣ አላህም በህዝቦች ዘንድ ያለውን ነገር እስከማይለውጡ ድረስ በእነሱ ዘንድ ያለውን ነገር አይለውጥም። ይህ አንቀጽ የለውጥ ቁልፉ በእኛ እጅ እንዳለ ያሳያል። እኛ ካልጀመርም ምንም ነገር አይለወጥም። ዝም ብለ የምትርቃቸው ሰዎች የሉ። ምንም ክፉ ሳትናገር ካፍ መራር ሳይወጣ ተገልጦ እያዩ ጥርስህን ያለ ኩርፊያ ያለ ቁጣ እንዲያረግሽኝ እንዲያረከኝ ሳትል፣ በደልህን ሳትዘረዝር፣ ጉዳትህን ሳታሳይ፣ እንደው ዝም እንዳልክ ከምጠፋባቸው ችላቸውን ችላ ብለ ድንገት ችላ ምትላቸው ዝም ብለ የምትርቃቸው ሰዎች የሉ። አላሁመ ኢነከ አፉውን ከሪሙን ቱሂቡል ዓፍወ ፋዕፉ በያሏት ለዚህ ነው፣ ለይለቱል ቀድር የአመቱ ሪኒዋል ታይም ነው። በቃ አንድ ሰው ሁሉ ወንጀሉ እጥብ ብሎ ዓረፋ ውሰድ፣ ዓረፋ መቆም የሆኑ ቦታ ቦታዎች፣ ጊዜዎች አሉ። ወንጀሎቹ ኖረው አይደለም የተማርከው የሉም ነው። ሰሒፋ በይአ ማለት ነው የሥራ መዝገብህ ፍጹም ነጭ ሆነ። በመልካም ሥራ መልካም ሥራዎች ብቻ ይቀሩበት ኃጢአቶች፣ ወንጀሎች በሙሉ ሙሉ ለሙሉ የተረሱበት ማለት ነው። ይረሳሉ። አላህ ዐዘወጀል ሰውየው እንዲረሳው ያደርገዋል። መላኢኮች እንዲረሱ ያደርጋቸዋል። የለም በቃ አትወቀስበትም። የለም አስለም ለውጥ ትልቅ መሆን አይጠበቅበትም አንዳንድ ጊዜ በጣም ትንንሽ እርምጃዎች ናቸው ትልቁን ልዩነት የሚፈጥሩት። ለምሳሌ አንደኛ፣ የሰላት ልማዳችሁን አስተካክሉ። በቀን አንድ ሰላት እንኳን በወቅቱ በጀማ ለመስገድ ሞክሩ። ሁለተኛ፣ ቁርኣንን አንብቡ። በየቀኑ አንድ ገጽ ብቻ ለማንበብ ሞክሩ። ሶስተኛ፣ ዚክርን አድርጉ። በቀን ውስጥ ጥቂት ደቂቃዎችን ለአላህ ሱብሓነሁ ወተዓላ ምስጋና ለማቅረብ አውሉ። አራተኛ፣ መልካም ስራዎችን ስሩ። ለቤተሰብ አባላት ወይም ለጓደኞች ትንሽ እርዳታን አድርጉ። የመጨረሻው ሰውን ማማት አቁሙ። ንግግራችሁን ለመከታተል ሞክሩና ሌሎችን ከመጥፎ ንግግር ተቆጠቡ። ቤተሰብ አንተን እየጠበቀህ ነው አይደል? ልክ ራስህን አበርትተ በትልቅ ሞራል ልትሰራ ስትወጣ ደግሞ መንገዱ ጥምም፣ ስራው ዝንፍ፣ ጓደኞችህ ልውጥ ውጥ እያሉብህ፣ ሁሉ ነገር ግራ እያጋባህ ነው አይደል? ይህ ወጣትነት ይባላል። ትከሻ በደንብ ሳይጠነክር ቤተሰብን ስራን፣ ፍቅርን መሸከም አእምሮ በብዙ ነገር መወጠርና ትዕግስትን የሚፈታተኑ ነገሮች እየበዙ መምጣት ይህ ወጣትነት ነው። ግን እናልፈዋለን፣ ምክንያቱም ጠንካሮች ነን። እናልፈዋለን፣ ምክንያቱም ፈጣሪ አለልን። እናልፈዋለን፣ ምክንያቱም ወድቆ መቅረት የሰነፍ ስለሆነ ዝም ብለህ አስቦ ይሄን ጊዜ አልፎ ስትስቅበት፣ ቤተሰብ ሲኮራብህ፣ የምትፈልገውን ስታገኝ፣ ሁሉም በጊዜው ይሆናል። ወንድነት በዛ ላይ ወጣትነት፣ ማንም የማይረዳው ህመም አለ፣ ግን ጥርሳችንን ነክሰን እናልፈዋለን። ከዛ ምን ስቃለን ያልፋለ እኔ ጎበስ በህይወታችሁ ውስጥ ምንም ነገር ሲፈጠር የተፈጠረውን ነገር በጸጋ ተቀበሉት። ካልተቀበላችሁት እናንተን ይረብሻችኋል፣ ካልተቀበላችሁት ሕይወታችሁን ያበላችኋል። በጸጋ ተቀበሉት። ምንም ነገር ይሁን ድህነት ይሁን ህመም ይሁን የቤተሰብ ክራይሲስ ይሁን ፋይናንሻል ክራይሲስ ይሁን፣ ማንኛውም የተፈጠረው ነገር መጀመሪያ በጸጋ ተቀበሉት። ከዛ ከጀርባው ያለውን ጥበብ ለመረዳት ሞክሩ። ከዛ ነገሩን ሃንድል ማድረግ የምትችሉበትን መንገድ ዘርጉ እንጂ ችግሩ ላይ ተኝቶ ማልቀስ መፍትሄ አይደለም። ችግሮች ሲመጡ ዓላማቸው እኛ ውስጥ ግሬት ሂድን ፖቴንሻል አለ። ታውቃላችሁ፣ ለምንድን ነው አምላክ የሚፈትነን ባይዘው ለምንድን አላህ ጌታችን የሚፈትነን ለመሰለ የሰው ዘር በአጠቃላይ there is a hidden potential የተደበቀ እምቅ የሆነ ጉልበት አለው ሰው ማንኛውም ፈተና እዚህ ምድር ላይ ሆነው ማንኛውም ፈተና ከሰው ልጅ ውስጣዊ ፖቴንሻል ጉልበት በታች ነው። ደግሞ አለውኝ ማንኛውም የምድራችን ፈተና ከሰው ልጅ ውስጣዊ ጉልበት ከሰው ልጅ ውስጣዊ ጥንካሬና ኃይል በታች ነው። ውስጥ የተደበቀ ኃይል አለን። ፈተና ሲመጣ ያ የተደበቀውን ኃይል ገልጦ ያሳያ። ፈተናን አትፍራ፣ ምንም ፈተና። ነገን ፈርተው ዛሬ የሚረበሹ ሰዎች አሉ። ኖ ኖ፣ you need to have the right kind of thought process። ትክክለኛውን አስተሳሰብ ስለ ህይወት ሊኖር ይገባል። እኔ እንደ ሃይማኖት ሰው ብቻ አይደለም፣ ማለት ይሄ የእምነትም ጉዳይ ብቻ አይደለም ነገር ኢየሱስ ህይወትን ስትኖር፣ ቀንደ ኢትዮጵያዊ አንተ ልታየው የሚገባው ነገር ችግር ትናንትም ችግር አይተሃል። አንዳንድ ጊዜ በጣም አታካብድ፣ ህይወትህን እንትናት በለው አታጨናንቀው፣ ራስህን። ትናንትም ችግር ውስጥ ነበርክ አንተ፣ እኔም ትናንት ችግር ውስጥ ነበር። ዛሬም ችግር ውስጥ ነኝ፣ አንተም እኔም፣ እነገም ችግር አለ። በቃ እና እናማ መፍትሄው ምንድን ነው? መፍትሄው ጉልበትን አሳየው፣ ለችግር ጉልበት። እያንዳንዱ ትንሽ እርምጃ፣ እያንዳንዱ ትክክለኛ ውሳኔ ወደ አላህ ሱብሃነሁ ወተዓላ ያቀርባችኋል፣ እናም ህይወታችሁን በተሻለ መንገድ ይለውጣል። ዛሬውኑ ጀምሩ፣ አሁኑኑ። ፍጹም ለመሆን አትጠብቁ። ስህተት ትሰራላችሁ፣ ትወድቃላችሁ። ነገር ግን ቁም ነገሩ መነሳትና መቀጠል ነው። አላህ ሱብሃነሁ ወተዓላ ነሳሃ የሚገቡትንና ለማሻሻል የሚጥሩትን ይወዳል። ሶስት ምንም ስራ የማይሰሩ ብዙ እኔ ወንድ ልጆች ያሉትን የአዛውንት አባት ለልጆቹ እንዲህ አላቸው። ልጆቼ እኔ ከሞትኩ በኋላ ይህንን ቤት አፍርሱት። ከቤቱ ስር ለእናንተ ብዬ በብረት ሳጥን ያጠራቀምኩት ወርቅ ሀብት አለና ለቀሬ ሕይወታችሁ ይሆናችኋል። ልጆችም ወዳ አውዶ ማድረግ ይጀምራሉ። ፈጣሪያችን ወይ አባታችን እንደምታዩ አርጅቷል፣ እባክን ወደ አንተ ጥራው ይላሉ። አባትም ከሁለት አመት በኋላ ሞተ። በሞተ በማግስቱ ቤቱን ድምጥ ማጡን አጠፉትና የተቀበረውን ሳጥን አወጡት። እማይከፈት የለም ሳጥኑን ከፈቱትና አንዲት ቁራጭ ወረቀት ብቻ አገኙ። በጣም ፈገግ የሚያሰኘው ፓርት እዚህ ላይ ነው። እሷ ላይ የተጻፈውን ሲያነቡት እንዲህ ይላል፣ ወንድ ከሆናችሁ ያፈረሳችሁትን ቤት መልሳችሁ ሰዎቹ ስሯት ይላል። ያው እነሱ በልባቸው ሊበሉ ነበር ግን ተበሉ። ከእንደዚህ አይነት ሸር አላህ ይጠብቀን። አላሁማ አሚን። የጠላቶች ተንኮል ምንም አይጎዳችሁም ይላል አላህ። ምን ካለ ሶብርና ተቅዋ አላህን መፍራት ካለ ወአና ልፈረጅ ፈረጃ የሚመጣው ከጭንቀት መገላገያው መአልከር ከጭንቀት ጋር ሊነጋጋ ሲሊጨል ማላት የሚባለው ጭንቀቱ በበረታብ ሰዓት ፈረጃው እየመጣ ነው ወቅ

የምትፈልጉትን ለውጥ ለማድረግ የሚያስችል ጥንካሬና ችሎታ ሰጥቷችኋል። ተውባችሁን አድሱ፣ በአላህ ስብሓንሁ ወተዓላ ላይ ታመኑ፣ እናም ዝም ብላችሁ ተለወጡ። ትልቁ ለውጥ የሚመጣው ከትናንሽ ጅማሮች ነውና። አላሁም አለኔ ከነ ጥፋቴ ከነ ዘህተቴ እንቅልፍ እየወሰደኝ ሲነጋ ደግሞ እዛው ጥፋት ላይ እዛው ስህተት ላይ እንደምገኝ እያወቀ እንኳን ብርሃን ወደሱ መመለሻ ተስፋን አዲስ ቀንን የሚቸረኝ ጌታ ይማለኔ። በሰከንዶች ውስጥ ሚሊዮኖች እየለመኑት ብዙዎች እየጠየቁት ምድር ትዕዛዙን ፈጽማ ሰማይ በስሙ እየቆመች እንኳን በቅጽበታት እጄን አንስቼ ጌታ ያቃተኝ ደከመኝ ብዬ ስጣራ ማንሸኳሸኬን ሰምቶ። ጥሬን አዳምጦ ለጥሬ ምላሽን የሚሰጥ ልክ ዘከርያ አለይ ሰላም ወለምኣኩን ብዱዓ ኢከረብ ሸቅያ ይታየኒኩ አንተን በመለመኔ ምን ጊዜ ምድል አቢስ አልሆንኩም እንዳሉት አንኳኲቼ ያልመለሰኝ ተጠግቻ ያላባረረኝ እስኖ ጊቴ እስኖ አላ ሁሉ ቢክድ ሁሉ እውነትን ሊደብቅ ቢንቀሳቀስ ሁሉም እንደሌለህ ቢቆጥር

ለራሳችንና ለኡማችን የተሻለ እንድንሆን ይርዳን። አሚን። ከሰው ልጆች ጋር ያለህ ግንኙነት ብዙውን ጊዜ በሰዎች መጥፎ አስተሳሰቦች፣ መጥፎ አሳቢዎች የተሞሉ ናቸው። ምንም አይነት ነገር ስራ፣ ወይም ደግሞ አውራ፣ ንግግርህን ወይም ደግሞ ተግባርህን በሌላ መንገድ ሊረዱት ይችላሉ። ላኪን አላህ ሱብሓነሁ ወተዓላ ረቡኩም አዕለሙ ቢማ ፊ ኑፉሲኩም። አላህ ሱብሓነሁ ወተዓላ በውስጦቻችን ያሉ ነገራቶችን ሁሉ አዋቂ የሆነ ጌታ ነው። ታ ለእሱ በምታደርጋቸው ዒባዳዎች ላይ ጉድለት ሊኖርብህ ይችላል። ለምሳሌ ዒባዳ እንትን ዱዓ ስታደርግ ዱዓ ማድረግ እንዳለብህ አድርገህ ላታደርግ ትችላለህ። ዱዓህ ላይ ጉድለቶች ሊኖሩ ይችላሉ። ግን እንደዛም ሆኖ በዱዓ ሰዓት ምን ልጠይቀው እንደፈለግህ ስለሚያውቅ አላህ የፈለግከውን ነገር ከፈለግከው በላይ አድርጎ ይሰጣል። ይህ ነው እንግዲህ ከሰው ልጆች ጋርና ከአላህ ጋር በሚደረጉ ግንኙነቶች ውስጥ መካከል ያለው ልዩነት። ፈገግ በል አላህ አላሳዘነክም፣ ሊያስደስትህ ሆኖ እንጂ ንተ ማድሰደብ ሊሰብ ሆን እንጂ አላስለቀሰህም፣ ሊያስደስትህ ፈልገው እንጂ አልከለከለህም፣ በአንተ ላይ ቸር ሊሆን ፈልገው እንጂ አልፈተነህም፣ ስለሚወድህ እንጂ። የችግሮች ሁሉ መድኃኒት ሶብር ነው። የችግሮች ሁሉ መሸጋገሪያ ሶብር ነው፣ ትግስት ነው። አላህ ተባረከ ወተዓላ ሶብርን ከችግር መውጫ ማምለጫ ፈረስ አድርጎታል። ችግሮችን ሁሉ ሚገረስስ ሚያስወግድ መሳሪያ አድርጎታል። ማይሸነፍ ሰራዊት ነው ሶብር ማለት። አንድ ሰው ሶብር ካለው ትዕግሥት ካለው ያለ ትጥቅ ችግሮችን ሁሉ በትዕግስቱ ማሸነፍ ይችላል። ሸሽቶ ማምለጫ ምሽግ ነው፣ ማይፈርስ ማይበሳ ትዕግሥት ከትዕግሥት ጋር ድላለ። ወይንማ አልዑስሪ ዩስራት ብሏል። ከችግር ጊዜ ሶብር ካለ ከችግሩ በኋላ ድል ይመጣል ምቾት ይመጣል ሰላም ይመጣል ብሏል። እንደው የሰው ልጅ ሲቸገር በተወሰነ መልኩ ደስ ሊለው ይገባል። በጌታው ቃል ተማምኖ ከችግር በኋላ ድሎታ አለ ስለተባለ ችግሬ መከራዬ በረታ፣ እንግዲያውስ ከኋላው ድል ሊመጣ ነው ምቾት ሊመጣ ነው ሊል ይገባ ትዕግስትና ድል ሸቂቅ የሆኑ ወንድማማቾች ናቸው ተብሏል። ሶብር ካለ ከሶብር በኋላ ድል አለ ስኬት አለ። ያሰቡትን ማሳካት ከሚሰጉት ከሚፈሩት ነገር መዳን የሚቻለው መቼ ነው? ከችግር ጋር ሶብር ካለ። ከችግር ጋር ከሙሲባ ጋር ከመከራ ጋር ሶብር ከሌለ ችግሩ እየተባባሰ ይሄዳል። ከዱንያ አልፎ አኼራን ይጎዳል። ከችግር ጋር ትዕግሥት ካለ ግን የማይቀር ነው ችግር ተወግዶ በቦታው ላይ ድል ምቾት፣ ስኬት፣ ፎይታ ይተካል። በብዙ ሰዎች በመሳሪያዎች ከመታገዝ ይልቅ በሶብር መታገዝ የተሻለ የሚያዋጣ ነው። የሰው ልጅ ስኬታማ የሚሆነው ኢማንም ሊኖር የሚችለው ሶብር እስካለ ድረስ ነው። ኢማን ካለ ሁሉም አለ፣ አላህ ከአንተ ጋር ስለሚሆን። ኢማን ከሌለ ሁሉ ንግር ቢኖርህ ምንም የለህም። የኢማን መለኪያው ደግሞ ሶብርን ነው፣ ትዕግሥት ነው። በትዕግስት ሁሉን ነገር ማሳካት ይቻላል። አላህን ከፈሩ ነገሮች ሁሉ ገር በገር ይሆናሉ፣ ብረትም ይቀልጣል። ሷብር ካለ ደግሞ ካሰቡት መድረስ ይቻላል ተብሏል። ቃሉን የሚሞላው እውነተኛው አላህ ተባረከ ወተዓላ ታጋሾችን ቁጥር ስፍር የሌለውን ምንዳ እንደሚመነዳቸው፣ ዱንያም አኼራም ላይ መጨረሻቸውን እንደሚያሳምርላቸው ተናግሮናል። ነግሮና ከታጋሾች ጋር እንደሆነ አበስሯል። ወስቢሩ ኢነላህ ማአሳቢሪን ብላ የሰው ልጆች ሆይ፣ የዲንም ይሁን የዱንያ መከራ ሙሲባ የበረታባችሁ ሰዎች ሆይ፣ ታገሱ፣ አላህ ከታጋሾች ጋር ነው ብላ እዚ ቻናል ላይ የምንለቃቸው ቪዲዮዎች ከተመቻችሁ የቴሌግራም ኮሚኒቲ አለን። እዛ ኮሚኒቲ ላይ የተለያዩ ቻሌንጆችን እዚህ ላይ የማይለቀቁ ቪዲዮዎችን እንዲሁም የአሊሞች ንግግሮችን እንለቅበታለን። ሊንኩን ኮመንት ላይ ያስቀምጥላችኋለሁ። ገብታችሁ ፎሎው አድርጉ። የዛሬው ታሪክ እንዲህ ይጀምራል። እንቁላል ስንት ብር ነው? ስትል ጠየቀቻቸው። አንዱ እንቁላል አራት ብር ነው ልጄ በማለት መለሱ። እማማ አምስቱን እንቁላል በአስር ብር ልውሰደው ስትል ደግማ ጠየቀቻቸው። አይጎዳኝም ብለሽ ነው ልጄ በማለት ደከም ባለ ድምጽ መለሱላት። ከፈለጉ ይሽጡ፣ ካልፈለጉ ግን በቃ መሄዴ ነው አለች ጠንከር ባለ ድምጽ። እማማም ትንሽ አሰቡና ቀና ብለው አይተዋት፣ እስካሁን ምንም አልሸጥኩም በአዋጣኝም እንደ መጀመሪያ ገድ ልቅጠረውና ልሽጥልሽ ሲሉ በደከመ ድምፅ ተናገሩ። ዘንቢሏን አውጥታ አምስት እንቁላል መርጥ አስገባች። ከበርካታ መቶ ብሮች መካከል ነጥላ አስር ብር አውጥታ ወርወራላቸው። የተጣደፈች በሚያምረው ዘመናዊ መኪና ውስጥ ገባች። የአሸናፊነት ስሜት ተሰምቷታል። ታዲያ ከጓደኛዋ ጋር ወደ አንድ ዘመናዊ ሬስቶራንት ገብተው የሚፈልጉትን አዘዙ። ትንሽ በልተው ብዙ አተረፉ፣ ተዝናኑ። ሂሳቡ ሲመጣ ቢሉ ላይ 1420 ብር ይላል። ከቦርሳ ውስጥ 1500 ብር አውጥታ ሰጠች። መልሱን ለሬስቶራንቱ ባለቤት ቲፕ እንዲሆነው ነግራው ወጥተው ሄዱ። ይህ ድርጊት ለሬስቶራንት ባለቤት አዲስ አይደለም